ፕሬዚደንት ዶናልድ ትራምፕ አሜሪካ ከሶስት አስርት ዓመታት በኋላ የኑክሌር ጦር መሳሪያ ሙከራ ታደርግ ዘንድ ትእዛዝ መስጠታቸው ዓለም አቀፍ ትዝብት ውስጥ ከቷቸዋል። ከኢራን እስከ ሩሲያ ተቃውሞ ገጥሟቸዋል። ከሰሜን ኮሪያ ውጪ አንድም ሀገር ከፈረንጆቹ 1996 ወዲህ የኑክሌር ጦር መሳሪያ ሙከራ አድርጎ እንደማያውቅ የአቶሚክ ቦምብ ታሪክ ይጠቁማል። በእርግጥ ከ2007 ወዲህ ስድስት ሙከራዎችን ሰሜን ኮሪያ እንዳደረገች የመንግስታቱ ድርጅት የጸጥታው ምክር ቤትም ያውቃል፣ ይህንም ያረጋግጣል። ዶናልድ ትራምፕ እኛም እንደ ሰሜን ኮሪያ ካልሆነን ማለታቸው ደግሞ ዓለምን አስደንግጠዋል። ኢራን ደግሞ ሪፐብሊካኑ ዋሽንግተንን ወደ ኒክሌር ሙከራ ለመመለስ ትእዛዝ መስታቸውን ልክ ያልሆነና ያለም ህገን ጫና ውስጥ ያስገባ በሚል ያጣጣለችው ይገኛል። ዋሽንግተን በግብዝነት ያደረገችው ነው በሚል የወቀሰችው ቴራን ለሰላም ኒክሌር መርሃ ግብርን የሚከተሉ አገራትን መክሰስ በራሱ አግባብነት እንደሌለው ራሳቸው ዶናልድ ትራምፕ አሳይቶናል በሚል በውጭ ጉዳይ ሚኒስትሯ አባስ አራግቺ በኩል ብርቱ የተቃውሞ ሀሳብ ሰጥታለች። የውጭ ጉዳይ ሚኒስትሯ አባስ አራግቺ የሚጸጸትና ኃላፊነትን ያለመወጣት አባዜ ነው በሚል አጣጥለውታል የፕሬዚዳንት ዶናልድ ትራምፕን ውሳኔ። ፕሬዚዳንት ዶናልድ ትራምፕ ከመከላከያ ወደ ጦር ሚኒስቴር ፔንታጎንን ሲቀይሩት ወትሮውንም አለም መገንዘብ ነበረባት ነው የሚሉት የኢራን ፖለቲከኞች። በእርግጥም ትራምፕ አለም ያለችበት መንገድ ሁሉ አሜሪካ ጦረኛ እንድትሆን የሚያደርግ ነው ማለታቸው ታሳቢ መደረግ ያለበት ወታደራዊ ቃላቸው ሆኖ ተመዝግቦባቸዋል። አቶሚክ ቦምብን ወደ መሞከሩ አንድ ልዕለ ሀያል ሀገር ሲመለስ ስጋቱን የከፋ የሚያደርገውም ከፕሬዚዳንት ዶናልድ ትራምፕ አንጻር እንደሆነም ተነግረዋል። ኢራን ለሰላማዊ አገልግሎት የኒኩሌር ኃይል ማበልጸግ የለባትም የምትለው አሜሪካ እንዴት ወደ ኒኩሌር ማፈንዳት እርምጃ ትገባለች የሚል ጥያቄም አባሳራግቸ ያነሳሉ። አሜሪካ በሰው ልጅ ታሪክ የመጀመሪያውን የአቶሚክ ቦምብ ድብደባ በጃፓኖቹ ሄሬሹማና ነጋሳኪ ትንሹ ልጅና ወፍራም ሰው በሚል በቀናት ልዩነት በተከታታይ ከዛሬ ስምንት አስርት ዓመታት በፊት የፈጸመች ናት። አሁን ደግሞ ከሶስት አስርት ዓመታት በኋላ በስምምነት የተዘጋውን የኒኩሌር ጉዳይ ዳግም ተመለሰችበት በሚል ወቀሳው በርትቶባታል። ግን ደግሞ እንደ ሩሲያና ቻይና ያሉ ሀገራት የራሳቸውን መንገድ እያስተካከሉ አሜሪካ ለምን ይህን አደረገች ብለው መጠየቅ የማይችሉበት አጋጣሚ ተፈጥሯል። ፕሬዚዳንት ዶናልድ ትራምፕ በደቡብ ኮሪያው የኤዥያ ፓስፊክ ኢኮኖሚ ትብብር ጉባኤ ሳይካፈሉ በተመለሱበት አጋጣሚ ፔንታጎን ኒክሌር ይሞክር፣ ሩሲያና ቻይና አካሄዳቸው አላማረኝም በሚል ምክንያት ፕሬዚደንታዊ ትዕዛዝ የሚመስል ማስጠንቀቂያቸውን መስጠታቸው የሚዘነጋ አይደለም። ትላንት የሆነ ቢሆንም፣ ጉዳዩ ግን ዛሬ እየተብላላ አደገኛ እንደሆነ የሚጠቁም መረጃ ከግራም ከቀኝ መውጣት ጀምረዋል። ምንም እንኳን ፕሬዚዳንት ዶናልድ ትራምፕ እኛ ዓለም ላይ ቁጥር አንድ የኒውክሌር ታጣቂ ነው ቢሉም የመንግስታቱ ድርጅትም ሆነ የዓለም አቀፍ የኒውክሌር ተቆጣጣሪ ድርጅት አይኤኢኤ ሩሲያን ቁጥር አንድ ላይ እንጂ ዋሽንግተንን አያስቀምጧትም። ትራምፕ ሞስኮ ከዋሽንግተን ቀጥላ በአቶሚክ ቦምብ ትጥቅ ሁለተኛ ላይ የተቀመጠች ቢሉም ሩሲያ 5580 አሜሪካ 5225 የኒውክሌር አረጫፎችን ታጥቀው የፑቲኗ ሩሲያ አንደኛ ላይ የነ ትራምፖ አሜሪካ ደግሞ ቁጥር ሁለት ላይ መቀመጣቸውን የሚያስቀምጥ መረጃ በመንግስታቱ ድርጅት ሳይቀር ይወጣል። ቻይናን ብትሆን ስድስት መቶ የሚሆኑ የኒኩሌር አረጫፎችን እንደታጠቀች ይነገርላታል። ቤጂንግ በአምስት ዓመታት ውስጥ ዋሽንግተንን ልትይዛት እንደምትችል ትራምፕ እምነታቸው ሆኗል። የኒኩሌር ጦር መሳሪያን አሳልፎ አለመስጠት ወይንም አለማባዛት ኤንፒቲ በ1968 ይፋ ሆኖ 197 ላይ ሲፈረም አላማው አለም ከዚያ አስከፊ አቶሚክ ቦምብ ነጻ ትሆናለች በሚል ነበር። የጦር መሳሪያ ቁጥጥር ትጥቅ ማስፈታትን አሳልፎ አለመስጠትን ታሳቢ ያደረገ ትልቅ ታሪካዊ ስምምነት እንደነበረም ይነገራል በርካታ ሀገራትን በተለያየ ጊዜ እያካተተም ለዓለም ግዙፍ ጥላ ሆኖ ነበር አሁን ላይ ደግሞ በአለም ፖለቲካ ላይም ሆነ በኒኩሌር ጦር መሳሪያ ላይ ትልቁን ኃላፊነት ይወጣሉ የሚባሉት ግዙፎቹ ሞስኮ ቤጂንግ ና ዋሽንግተን ይባስ ብለው ወደ መፎካከሩ መግባታቸው ሁሉም ነገር አስፈሪ ሆኗል አንኪት ፓንዳ ይባላሉ የኒክሌር ደህንነት ባለሙያ ና በካርኔጅ ኢንዶመንት ዓለም አቀፍ ሰላም የሚሰሩ ከፍተኛ የዘርፉ ሰው ናቸው ትራምፕ የሰጡት ትዕዛዝ ግንኙነቱ ቻይናና ሩሲያ እያደረጉት ያለው እንቅስቃሴ አደገኛ መሆኑን ተከትሎ እንጂ ከኢራን ጋር የሚያገናኘው አይደለም በሚል ለማረጋገጥ ቢሞክሩም ስጋቱ አሁንም እየተጋረጡ ነው። በእርግጥ ትራምፕም ያሉት ሄኑ ነበር። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ሞስኮ ፖሴዶን የኒውክሌር አቅም ያለው ሚሳይል ጦር መሳሪያ መሞክሯን ማረጋገጣቸው ሪፐብሊካኑ እንቅልፍ ነስቷቸዋል። ብሪቫስትኒክ በኒውክሌር አቅም የሚሰራ ገደብ የለሽ ርቀትን ተጉዞ የሚመታውን ክሩዝ ባሊስቲክ ሚሳይል ማስወንጨፋቸውን ተከትሎ ደግሞ ያሳለፉት ውሳኔ ዶናልድ ትራምፕ በእርግጥም ጉዳዩን ከሩሲያ ጋር የሚያሳስረው አድርጎታል። ፖሳይዶን ራሱን የሚያስነሳ በውሃ ውስጥ ዘልቆ የሚመታ ሚሳይል ሲሆን ከባህር ጠላቂ መርከብም ሆነ የጦር መርከብ እንዲሁም ከጦር ጀት ወደ ውሃ አካል የሚተኮስ መሆኑ ስጋቱን ያከፈዋል። ኢላማው ላይ ሲደርስም የሚፈነዳ ነው። በእርግጥም ትራምፕ ላይ ያበሳጫቸው አይችልም። ፖሳይዶን ቀደም ሲል ሩሲያ በሚስጥራዊ መጠሪያም ስታትስቲክስ ስትለው እንደነበርም ይታወሳል። የጦር መሳሪያው መደበኛ ጦርነት ማድረግ የሚችል እንዲሁም ኒኩሌር አቅም ያለው በመሆኑ ለምዕራቡ ዓለም ስጋት ሆኖበታል። ይሄ የጦር መሳሪያ ፕሬዚዳንት ቭላድሚር ፑቲን በ2018 ይፋ ካደረጓቸው ስድስት የኒኩሌር ጦር መሳሪያዎች ውስጥ አንደኛው እንደሆነ ይነገራል። ይህ አይነቱ እንቅስቃሴ ደግሞ አሜሪካ እጇን አጣጥፋ እንድት እንዲቀመጥ አላደረጋትም። የፕሬዚዳንት ዶናልድ ትራምፕ ውሳኔም ከዚሁ የተቀዳ እንደሆነ ተነግሯል። ከሞስኮ በተጨማሪ ለዋሽንግተን የዚህ አደገኛ ጦር መሳሪያ ስጋት የሆነችው ቻይና እንደሆነችም ይፋ የሆነ ነው። ለዚህም ነው ችግሩን ለመፍታት አብሮ መቀመጥ እንጂ በተለያየ መድረክ ላይ ሆኖ ወንጀል መፈጸም አይደለም በሚል ተሟጋቾች ሀሳባቸውን እያቀረቡ የሚገኙት። ቻይና መስከረም ላይ የድል ቀኗን ስታከብር ፑቲንና ኪም በተገኙበት መድረክ ዶንግ ፋንግ 5 ዲኤፍ ኒክሌር አቅም ያለው አህጉር ጥሶ አውዳሚ ባላስቲክ ሚሳይልን ለዓለም ማሳየቷ ትርጉሙ ለነ ትራምፕ አንድም አርፋችሁ ተቀመጡ፣ አንድም ከነካችሁን ዋጋችሁን ታገኙታላችሁ ነበር። እናም አሜሪካ መታጠቅ ግድ ይላታል በሚል ትራምፕ ፔንታጎንን ለመውትት አስገድዷቸዋል። ጉዳዩ ምንም እንኳን ሞስኮና ቤጂንግ በአደባባይ አደገኞቹ ኒውክሌር ጦር መሳሪያዎች ቢያሳዩም ምንም አይነት ሙከራ አድርገው አያውቁም። የመንግስታቱ ድርጅት በምድር ውስጥ በውሃ ውስጥና እንዲሁም በየብስ የምድር ላይኛው ክፍል ላይ ኒውክሌር ከ30 ዓመታት ወዲህ በነዚህ ሀገራት ፈንድቶ አያውቅም የሚል መረጃ ነገርተዋል። አሁን ትራምፕ ካስሞከሩ ግን ዳግም ወደ ቀዝቃዘው አይሉት ሌላ አይነት ጦርነት ዓለም እንድትገባም በር ይከፍታል። ዋሽንግተን እንደ ፒዮንግያንግ አይነት አካሄድ ውስጥ በትራምፕ አማካኝነት እንዲሉም ያደርጋል። የኒክሌር ጦር መሳሪያ በ1996 መከልከሉ ይታወሳል። ሁለንተናዊ የኒክሌር ሙከራ ስምምነት ክልከላ የሚባለው ማለት ነው። አሜሪካ፣ ቻይናና ኢራን ስምምነቱን ቢፈርሙትም የመጀመሪያውን ስምምነት እንዳላጸደቁት ይታወሳል። ሩሲያ ደግሞ በ2023 ጥላው መውጣቷ የሚዘነጋ አይደለም ሞስኮ መጨረሻውን የኒኩሌር ሙከራ ያደረገችው በ1990 ሲሆን እሱም በሶቪየት ስም ነበረ። ቻይና ደግሞ የመጨረሻውን የኒክሌር ሙከራ ያደረገችው እንዲሁ ስምምነቱ ይፋ በሆነበት ዓመት በ1996 እንደነበር ታሪክ ያስታውሳል። ብሪታንያ፣ አሜሪካና ፈረንሳይ በተከታታይ በ1991 92ና 96 የመጨረሻውን የኒኩሌር ሙከራቸውን አድርገዋል። በታሪክ ለመጨረሻ ጊዜ የኒኩሌር ሙከራ ያደረገችው አገር ግን ሰሜን ኮሪያ ናት፣ በ2017 ከሁለት አስርት ዓመታት በኋላ መሆኑ ነው። ተመራማሪው ትሬቨር የኒክሌር ተመራማሪው ትሬቨር የኒክሌር ደህንነት ተመራማሪው ትሬቨር ፕሬዚዳንት ዶናልድ ትራምፕ ምን አይነት የኒክሌር ጦር መሳሪያ ሙከራ መደረግ እንዳለበት በይፋ አላሳውቁም ብለዋል። ሩሲያና ሰሜን ኮሪያ በተደጋጋሚ ትክክለኛውን የኒክሌር ጫፍ ሳይጠቀሙ የሚያደርጉት የኒክሌር ሙከራ በመሆኑ ትራምፕን በዛ መንገድ ሊቀጥሉ ይችላሉ የሚል እምነትም አላቸው። ትሬቨር ፕሬዚዳንት ቭላዲሚር ፑቲን አሜሪካ በቬንዙዌላና ኪዩባ ላይ ጫና ማሳደሯን ተከትሎ የኒክሌር ጦር መሳሪያ የማስቀመጥ ውጥን ሳይኖራቸው እንዳልቀረ የጦር ጥናት ተቋሙ ISW በሪፖርቱ ይፋ አድርገዋል። ይህ ደግሞ ሌላው ጥረት ሊያመጣ የሚችል ነው እየተባለ ይገኛል። የኪዩባው ቀውስ አይነትም ሊሆን ይችላል። ትራምፕ አሜሪካ ከሩሲያ በላይ የኒክሌር ጦር መሳሪያ አላት ማለታቸው ደግሞ ከዚህ ቀደም የነበሩ ስምምነቶችን አሜሪካ እንደ ጣሰች ጠቋሚ አድርገዋል። ያ ማለት ሞስኮና ዋሽንግተን ተስማምተው ሳለ ዋሽንግተን በድብቅ የኒክሌር ጦር መሳሪያ ስታበለጽግ ነበር ማለት ነው። ከሞስኮ ጋር የነበረው ኒው ስታርት ስምምነት ሳይቀር አሜሪካ ቀድማ መጣስዋን ይጠቁማል በሚልም ሩሲያ የፓርላማ ሰጎች በመናገርና በመተችት ላይ ይገኛሉ። ያም ሆነ ይህ ግን የፕሬዚዳንት ዶናልድ ትራምፕ ሀሳብ በእርግጥም በፔንታጎን ተግባራዊ የሚሆን ከሆነ ዓለም ወደ አስፈሪው የኒኩሌር ጦር መሳሪያ ውድድር ትገባለች። ግን ደግሞ የኒክሌር ጦር መሳሪያን በታጠቀ መንገድ ወደ ጦርነት ትገባለች ብሎ ማሰብ አሁን ላይ ፖለቲካዊ የዋህነት ሊሆን ይችላል እየተባለ ይገኛል። እንደ ምክንያት የሚነሳው ደግሞ አውዳሚነቱ ነው። የኑክሌር ጦር መሳሪያ በቀላሉ የሚታይ አይደለም። በሰከንድ ከሶስት ኪሎ ሜትር በላይ የሚጎነጨፉ ሚሳይሎችን ለመታጠቅ ሀያላኑ አሁን ሰጣ አገባ ላይ ናቸው። ፉከራቸውንም እንደዚሁ አጠናክሮ ቀጥለዋል። እንደ መርፌ ጫፍ የሾሉ ናቸው። 11 ሜትር ዝመት ያላቸው አስራ አምስት ቶን የሚመዝኑ እያንዳንዳቸው ደግሞ ዲኤፍ 17 በሚል ጽሁፍ የታተሙ አሊያም የቻይና ህዝብ ነጻነት ሰራዊት ሚሳይሎችን በቤጂንግ በተካሄደ ወታደራዊ ሰልፍ ላይ መኪና ተጭነው ከታዩ በኋላ እንቅስቃሴዎች እንደዚሁ የሶስት ሴኮንዶች እየሆነ መ ተሰርቷል ፕሬዚዳንት ዶናልድ ትራምፕን በዚህ አጋጣሚ ያላቸውን አቅም ለማሳየት ለዓለም ፖለቲከኞች አሁን ደፋ ቀና ላይ ናቸው። አሜሪካ እጇን አጣጥፋ ለምን ትቀመጣለች? በሚል ሀሳባቸውን ሲሰጡ ይታወቃል። ቻይና የዶንግ ፋንግ የተባሉትን ሃይፐርሶኒክ ሚሳይሎቹን አምስትን ጭምር ለዓለም ይፋ አድርጋ ነበረ 2019 ላይ ማለት ነው። ታዲያ አሜሪካን ብትሆን ከዚህ አንጻር ራሷን እጇን አጣጥፋ መቀመጥ አለባት ወይ በሚል ፕሬዚዳንት ዶናልድ ትራምፕ ጥያቄ ያነሳሉ። አሜሪካ እነዚህ መሳሪያዎች እየተሰሩ መሆናቸውን ቀድሞ መሆኑን ታውቅ የነበረ ቢሆንም ግን ከዛ ሰዓት ጀምሮ ቻይና መሳሪያዎቹን ይበልጥ በመሻሻል ወደፊት ገፋችበት። እናም እኛም አማራጭ አለንም በዚህኛው መንገድ እንቀጥል በሚል ፕሬዚደንት ዶናልድ ትራምፕ በአዲስ መልክ መጡበት። ለዚህም ነው ፔንታጎን ትእዛዝ የደረሰው። አሜሪካን የምታል አገር በቻይናና በሩሲያ በዚህ ልክ ጫና ውስጥ መግባት አለባት ወይ የሚል ሀሳብ በመያዝ ነው። ፕሬዚደንት ዶናልድ ትራምፕ ሪፐብሊካኖቹን ወክለው በግልጽ መናገር የጀመሩት። ከድምፅ ፍጥነት ከአምስት እጥፍ በላይ በሆነ ፍጥነት የሚጓዙ ናቸው። ከተወነጨፉ በኋላ ደግሞ አቅጣጫቸውን ከፍና ዝቅ ወይም ደግሞ የማስተካከል ባህሪና አቅም አላቸው ሚሳይሎቹ እጅግ በጣም እጅግ እጅግ አስቸጋሪ ኃይለኛ ናቸው ታዲያ ጦርነቶች በሚካሄዱበት ሰዓት ወይም በዚህ መንገድ አቅም ወይም ደግሞ ሁኔታዎችን የመለወጥ ምድር ላይ ያለውን ችግር እንዳላቸው ይነገራል ሚሳይሎችን ለመታጠቅ የሚደረገው አለም አቀፍ ውድድር ደግሞ የጨመረ መሄዱ በእርግጥም ፕሬዚዳንት ዶናልድ ትራምፕ የሰጡት አስተያየትና ትእዛዝም ከዚህ ጋር አብሮ የሚታይ ነው በብዙ ጉዳዮች ላይ አለም አሁን ስጋቱ ስጋት ውስጥ ከሆነች በኋላ በተለይም ከቀዝቃዛው ጦርነት ወዲህ ያልነበረና በመንግስት ተዋናዮች መካከል እየታየ ያለው የጂኦፖለቲካዊ ፉክክር አንድ አካል ብቻ እንደሆነ ለመናገር ቢያስደፍርም ጉዳዩ እጅግ አስቸጋሪ ሆኗል። ዴፍ 17 የመሰሉትን አደገኛ የኒውክሌር አቅም ያላቸው ሚሳይሎችን ቻይና በአደባባይ ማሳየቷ ደግሞ ለዋሽንግተን ከባድ ቤት ስራ ሆኖባቸዋል። ሩሲያ ቻይናና አሜሪካ ዓለም አቀፍ ፉክክር ውስጥ እንደሆኑ ይታወቃል። አንድም በጦር ከቻሉም ደግሞ በኢኮኖሚ በእርግጥ አሜሪካና ና ቻይና በኢኮኖሚና በንግድ በተለያዩ ጉዳዮች እንደዚሁ እየተፎካከሩ ይገኛል። ሶስቱም ግን ሩሲያ፣ ቻይናና አሜሪካ በእርግጥም በጦር እየተፎካከሩ ነው። አሜሪካ በጠቅላላ ጦር አንደኛ፣ ሩሲያ ሁለተኛ፣ ቻይና ሶስተኛ ነች። ከዛም ባሻገር በኒውክሌር ጦር መሳሪያ ደግሞ ሩሲያ አንደኛ፣ አሜሪካ ሁለተኛ፣ ቻይና ሶስተኛ ላይ ተቀምጠዋል። በኢኮኖሚም ቢሆን አሜሪካ አንደኛ፣ ቻይና ሁለተኛ ናት። እነዚህ ሶስቱ ሀገራት በተለያዩ መለኪያዎች አንዴ በጦር ሌላ ጊዜ በኢኮኖሚ ቦታውን ቢ ቀያየሩትም እጅጉን አስቸጋሪ የፖለቲካ ሂደት ግን መፍትሄ ማምጣት የሚችሉት የአሜሪካዎቹ እንደሆነ ይነገራል። ምክንያቱም አሜሪካም በዓለም ዙሪያ ካላት ተጽዕኖ ፈጣሪ ናትና ስፔር ኦፍ ኢንፍሉወንስ ማን ይስተካከላታል ብሎ የሚያስብ ዓለም አሁንም በመኖሩ ነው። በቤጂንግ የተካሄደ ስነስርዓት ነበር። እንደሚታወሰው መስከረም ላይ ወይም ደግሞ በኢትዮጵያ አቆጣጠር ጳጉሜ ላይ በሃይፐርሶኒክ ቴክኖሎጂ እያስመዘገበችው ያለው እድገት እጅግ አስከፊ ነው ወይም ደግሞ ስጋቱን ከፍ እያደረገው መጥተዋል። ቻይና በዚህ ልክ ስትንቀሳቀስ ሩሲያም ደግሞ በተለየ አጋጣሚ ከነሰሜን ኮሪያ ጋር ወታደራዊ አቅሟን እያጠናከረች በሄደችበት ሰዓት ፕሬዚደንት ዶናልድ ትራምፕ ምን አሜሪካስ እጇን አጣጥፋ እንድትቀመጥ አድረጋት የሚል ጥያቄ ያነሳሉ። ቻይና በሃይፐርሶኒክ ሚሳይሎች መስቀዳሚውን ስፍራ እንደያዘች ይነገርላታል። ይህ ደግሞ ሩሲያ እንደተከተለች፣ አሜሪካ ግን እዚህ ላይ ለመድረስ እየጣረች ነው። ዩናይትድ ኪንግደም ደግሞ ምንም የላትም የሚሉ መረጃዎች የወጡ ባለበት ሰዓት ፕሬዚደንት ዶናልድ ትራምፕ መከላከያ ሚኒስቴራቸው እጁን አጣጥፎ አይቀመጥ አሁን ወደፊት ወደፊት ይራመድ የሚል ጥያቄ አነሱ። በእርግጥም የተገባ አይነት ጥያቄ ሊሆን ይችላል። በሃይፐርሶኒክ ቴክኖሎጂ ሩሲያና ቻይና በተለያየ እንቅስቃሴዎች ሳሉ አሜሪካ ደግሞ ዝም ያለች ሀገር ከሆነች ስጋቱን ላያክፋባት አይችልም። ብዙ ሂደቶቹን መከተል እንደሚያስፈልግ የዋሽንግተን ፖለቲከኞች እምነታቸው ነው። ከዚህ ውጭ አንዳች ችግር ዓለም ላይ የለም ለማለት አደጋች በሆነበት ሰዓት ሩሲያና ቻይና የገቡበት ውድድር የአሜሪካን ፖለቲከኞች እንደዚሁም የቤት ስራ ሊሆንባቸው ግድ ብሏል። ብዙ ምራባያን ሀገራት በዚህ ክፍለ ሚሊዮን በሀያ አንደኛው ማለት ነው የመጀመሪያዎቹን ሁለት አስርተ ዓመታት ያሳለፉት ከተለያዩ አክራሪ ኃይላት ጋር ጦርነት በመጋጨት ላይ እንደሆነ ቢነገርም፣ ግን ሁለቱ አገራት ሩሲያና ቻይና ደግሞ የጦር መሳሪያ ምርቱ ላይ ያተክሯል በሚል ትችትም ይሰነዘርባቸዋል። ደግሞ ፕሬዚዳንት ዶናልድ ትራምፕ ከዚህ አቋም የተለያዩ ሀሳቦችን በመስጠት ላይ ይገኛሉ። የተለያዩ ዓለም አቀፍ ተቋማት ሽብርትን በሚደግፉበት ሰዓት ፕሬዚዳንት ዶናልድ ትራምፕ አሜሪካ ጆና ጥጥፋ ተቀምጣ ቀጣይ ትውልዷን ዋጋ ልታስከፍል ነበር እኔ ደረስኩላት። በሚል ሀሳባቸውን ያጋራሉ። አሜሪካ ደግሞ በሯን ዘግታ ምንድሰራ እንደምችል ለመገመት በያዳግትም። አሁን ባለ ሁኔታ ግን አንዳንድ ችግሮች እንዳሉ ይነገራል። የአሜሪካን ሌላ ሀያልነት ለማስቀጠል ሁለንተናዊ አቅም ያስፈልጋል በሚል ፕሬዚደንት ዶናልድ ትራምፕ ማረጋገጣቸውን ቀጥለዋል። ከቻይናና ከሩሲያ በተጨማሪ ሌሎች ሀገራት በዚህ እንቅስቃሴ ውስጥ ናቸው። እንደ እስራኤል ያሉ ሀገራት አሮስሪ በተባለ ሃይፐርሶኒክ ሚሳይል ራሷን እየተከላከለች ይገኛልና ይህ በቀላሉ የሚታይ አይደለም። ኤሌክትሮኒክ የጦር መሳሪያ እንደታጠቀች ደግሞ የሚነገርላት ሌላዋ ኢራን ናት። በሰኔ ወር በተካሄደው የአስራ ሁለት ቀናት ጦርነት ተጠቅማበት እንደነበር ተነግሯል። በእስራኤል ላይ የሃይፐርሶኒክ ሚሳይሎችን ማስወንጨፏን መግለጿ ደግሞ በእርግጥም ይህ ጉዳይ ሌላ ጥያቄ ሊያስነሳ ይችላል። ታዲያ ኢራን ታጥቃው አሜሪካ ስለምን አልታጠቀችውም? በእርግጥም ፖለቲካዊና ወታደራዊ ቀልድ ሊሆን ይችላል። አሜሪካ የላትም ቢባልም ግን ደግሞ ምን መስራት እንዳለባት የምታውቅ አገር በመሆኑ በራሷ መንገድ ጉዳዩን ትመለከተዋለች ተብሏል። መሳሪያው በከፍተኛ ፍጥነት የሚጓዝ ነው። ሃይፐርሶኒክ ሚሳይሎች በተለይም እንደ ሰሜን ኮሪያ፣ ሩሲያ የመሳሰሉ ሀገራት የታጠቋቸው ከድምጽ ፍጥነት እስከ አስራ አንድ ሊምዘገዘጉ የሚችሉ በመሆናቸው እጅግ አስቸጋሪ ነው። አይሲቢኤሞች ወይም ደግሞ ኢንተርኮንቲኔንታል ባለስቲክ ሚሳይል አጉር አቋርጦ የሚያወድሙ ሚሳይሎች እጅጉን አስቸጋሪ ለመያዘም ፈተና የሚሆኑ ናቸው። እነዚህ አቅጣጫቸውን የመቀየርና የማስተካከል አሊያም ከራዳር ውጪ የመሆን አቅም እንደሌላቸው ቢነገርም ግን ደግሞ በሃይፐርሶኒክ ባህሪ ራሳቸውን መ አየርና ከባቢ አየር ላይ ራሳቸውን መደበቅ ባህሪያቸው እንደሆነ ይነገራል። ሰሜን ኮሪያም አላት፣ ከ2021 ጀምሮ ይህን በማድረግ ሂደት ላይ ናት። ቷ መንገድ መሳሪያውን እየገነባች መሆኑ በእርግጥም ለነ ፕሬዚደንት ዶናልድ ትራምፕ የቤት ስራ ላይ ሆንባቸው አይችለም። ኢራን ሰኔ ላይ በተካሄደው የ12 ቀናት ጦርነት እንደዚህ አይነቶቹን የጦር መሳሪያዎች ተጠቅም ያለው ማለቷ አንዳንድ ጥያቄዎችን አለም እንድታነሳም ያደርጋል። የመከላከያ ኃይሏን አቅም በማጠናከር ላይ ያለችው የምትባለው ኢራን አሁን ፖለቲካዋን ከአሜሪካ አንጻር ማየትም ሲቀጥሉ ተፈጥሮለታል። አሜሪካ ዳርክ ኤግል ስትል የጠራቸው ሃይፐርሶኒክ መሳሪያ ይፋ ማድረጓ በቅርቡ ደግሞ በዚህ ልክ የሚታይ ነው። የጦር መሳሪያ ውድድሩ እየከፋ በሄደ ቁጥር አሁን ፉክክሩ በአሜሪካ፣ ቻይናና ሩሲያ መካከል እየሆነ ይመጣል። የአሜሪካ የጦር ሚኒስቴር ዳርክ ኤግል የሀገራችንና የጦር ሰራዊቷን ኃይል እንዲሁም ቁርጠኝነት የሚያስገነዝብ ነው በሚል ማንቆለጳጰሱ መስከረም ላይ የሚታወስ ነው። የጦር ሰራዊቱና የባህር ኃይሉ ሃይፐርሶኒክ የጦር መሳሪያ ግንባታ ጥረቶች መንፈስና ገዳይነት የሚያመለክት እንደሆነ የተነገረ ሲሆን አሁን ፕሬዚዳንት ዶናልድ ትራምፕ እጃችንን ያጣጠፈን ሰዎች እጃችንን ለቀቅ አድርገን መወዳደሩ ላይ እናተኩር ብለዋል። ይህኛው በእርግጥም ዓለም ላይ እጅግ አስፈሪ ከሚባለው የፖለቲካ አውድ ጋር አብሮ ሊታይ ይችላል። ፕሬዚዳንት ዶናልድ ትራምፕ ግን ጉዳዩን ከተለየ አቅጣጫ ለማየት ይሞክራሉ። ይህኛውን ሂደት በምን መንገድና በምን መልኩ እንዴት አይነት የፖለቲካ መንፈስ እንከተል ለሚሉ ሰዎች ደግሞ እጅጉን አስቸጋሪ ሊያደርግባቸው ይችላል። አንዱ ሌላውን የሚመለከትበት መንገድ በእርግጥም ከፕሬዚዳንት ትራምፕ አንጻር ሌላ ሊሆን ይችላል ተብሏል። ዶናልድ ትራምፕ አሜሪካን ታላቅ ማድረግ ህልማቸው ከሆነ ዋለር ብሏል። የአሜሪካ ታላቅነት የሚለካው ደግሞ ሁለንተናዊ በሆነ መንገድ ኮምፕሬንሲቭ ካልሆነ እናንተ እንደምትሉት በአንድ ኢኮኖሚ አሊያም ዲፕሎማሲ ላይ ብቻ አይደለም በሚል ሀሳብ ይሰጣሉ። ስሩ ትሬንግዝ እንደዚሁ ኢኮኖሚ ዲፕሎማሲ፣ ስሩ ትሬንግዝ የሚባል አቋማቸውን ፕሬዚደንት ዶናልድ ትራምፕ በማራመድ ላይ ይታወቃሉ። ታዲያ የአሜሪካ ፖለቲከኞች አሁን መንገዳቸው ሁሉ ዝግ የመሰለ ቢመስለ እነሱ ግን በየትኛውም ሁኔታ ከፍተው የመግባት እድሉ እንዳላቸው ይነገራል። ምክንያቱም ይህ ፖለቲካ አይደለም፣ አሜሪካ በሁሉም ነገር ዓለምን እየመራች ያለች ሀገር በመሆኗ እንደዚህ አይነት አስፈሬ የጦር መሳሪያ ውድድር ውስጥ መግባት እጅግ አስቸጋሪ ጊዜ ሊያመጣ ይችላል ተብሏል። እነ ፕሬዚዳንት ሺ ጂንፒንግ እንደዚሁም ከነ ፕሬዚዳንት ዶናልድ ትራምፕና ኪም ጆንጉን ጋር ሆነው የሚሰሯቸው ስራዎች በዓለም ፖለቲካ መድረኩ ስጋት የሚፈጥሩና እጅግ አስቸጋሪ በመሆናቸው ቀለል አድርገው ማየት እንደማይቻል ራሳቸው ፕሬዚዳንት ዶናልድ ትራምፕ ሀሳብ በመስጠ ማቀጥ ላይ ይገኛሉ። የአሜሪካ ፖለቲከኞች ለዴሞክራቶቹና ለሪፐብሊካኖቹ ቢከፈሉም የቻይናን ጉዳይ ግን ሁሌም ቢሆን ግምት ውስጥ ያስገባሉ። በሌላ በኩል ዓለም ላይ ያሉ የፖለቲካ ሂደቶች ዛሬ መፍትሄ መሰጠት ካልተቻለ አሁን የደቡብ ኮሪያን ጉባኤ ጥለውት የሄዱት ፕሬዚዳንት ዶናልድ ትራምፕ ሳይቀሩ ከኢኮኖሚ ባሻገር ኤዥያ ፓስፊክን ታሳቢ ሊያደርጉ ይችላሉ እየተባለ ይገኛል። ታዲያ አሜሪካ በሁሉም ዘርፍ ጫና አሳዳሪ ሀገር ለመሆን በርካታ ጦር ሊኖራት ይገባ፣ የጦር መሳሪያዋ ዘመኖ እስከ ኒውክሌር ጫፍ መድረስ አለበት ተብሏል። አሜሪካ ዓለም ላይ ከ750 በላይ የጦር ሰፈር እንዳላት ይነገራል። በዚህ ሁሉ አንድ ቦታ ላይ ጦር ከተነሳ በ750 ቦታዎች ላይ ጦርነት እንደተነሳ ይቆጠር የሚል ሀሳብ አላቸው። በእርግጥ እንደ አሜሪካ ባለም ዙሪያ በዚህ ልክ የጦር መሳሪያ የታጠቀ በዚህ ልክ በየቦታው የጦር ሰፈር የገነባ የለም። ለዚህም ነው የአሜሪካ ልዕለ ሀያልነት በየትኛውም አቅጣጫ ሲለካ ልክ ሆኖ የሚገኘው። ነገሮች ከዚህ ውጭ ሊሆኑ ይችላሉ። በእርግጥ ደግሞ ፕሬዚዳንት ዶናልድ ትራምፕ አንዳንድ ማስጠንቀቂያዎችን በመስጠት ይታወቃሉ። አርት ኦፍ ደ ዲል የተሰኘ መጽሐፍ ደራሲ በመሆናቸው የድርድር መንገዳች በዚህ ልክ ሊታይላቸው ቢችልም ግን ደግሞ ጥያቄውን ሌላ አቅጣጫና ምላሹን ደግሞ ሌላ አይነት ሊያደርገው ይችላል። የፕሬዚዳንት ዶናልድ ትራምፕ አሁን ሀሳብ መስጠታቸው ወይንም ደግሞ ፔንታገንን ትዕዛዝ መስጠታቸው አስፈሪ የፖለቲካ መንገድን እንዲከተሉ ያደርጋቸዋል። አንዳንዶች እንደሚሉት ደግሞ አሁን ችግሮች በየአቅጣጫው ተጋርጠዋል። አሜሪካ ግን ይህን መመከት የምችል የቁርጥ ቀን አቅም ያላት፣ ፔንታገንም እጁን አጣጥፎ የማይቀመጥ ብርቱ ኃይል እንደሆነ ሊታወቅ ይገባል እየተባለ ይገኛል። ፕሬዚዳንት ዶናልድ ትራምፕ ግን መንገዳችን ሁሉ ለሰላም ነው ቢሉትም ሁኔታውን ግን በተለያየ የተለያየ አቅጣጫ ማየት ግዴታ እንዳለባቸው ሲኤንኤን እያስነበበ ይገኛል። አሁን የዓለማችን የጦር ውጥረት ወደ ሌላ አቅጣጫ ይቀይራል ለማለት አዳጋች ባይሆነም ግን ደግሞ ፕሬዚዳንት ዶናልድ ትራምፕ የሰጧቸው ሀሳቦች እጅግ አስቸጋሪ ናቸው። በዓለም ላይ ዘጠኝ ሀገራት የኒውክሌር ጦር መሳሪያ ታጥቀዋል። ከእነዚህ ውስጥ ደግሞ አሜሪካ፣ ሩሲያ፣ ቻይና የመሳሰሉት ሀገራት እጅጉን ወሳኝ የተባለውን ቁጥር ይዛሉ። በእርግጥም ሩሲያና አሜሪካም በዓለም ላይ ዘጠና በመቶ የሚሆነውን የኒውክሌር አረር ጫፍ የያዙ አሊያም የታጠቁ አ ሀገራት ናቸው ከዚህ አንጻር ነው ፕሬዚዳንት ዶናልድ ትራምፕ መንገዳችን ሁሉ ራሳችንን መከላከል ላይ እንጂ እናንተ እንደምትሉት የማፈግፈግ አይደለም በሚል ግልጽ አቋማቸውን እያስቀመጡ የሚገኙት ግን ደግሞ ፕሬዚዳንት ዶናልድ ትራምፕ በዚህኛው ሂደታቸው ውስጥ የተለየ አቅጣጫና አቅም ሊፈጡ እንደሚችሉ ይነገራል ሁኔታዎች አሁን ቀላል አይደሉም ያለም የፖለቲካ ሂደቱም ሆነ በዚሁ አጋጣሚዎች የተለያዩ አቅጣጫዎችና መንገዶችን የሚከተሉ እየሆኑ መጥተዋል ለዚህ ደግሞ ማብራሪያ መስጠት ያስፈልገም። ዓለም ላይ ያለውን ሂደት መከተል ብቻ በቂ ነው የሚሉ ተበራክተዋል። ውደ ተመልካቾቻችን፣ ላይክ፣ ሰብስክራይብ፣ ሼር ማድረጉ የተለያዩ ሀሳቦችን አጋሩ። ሊመለሱላቸው የሚፈልጓቸውን ጠያቄዎችም እንደዚሁ በተቻለው መጠን ጊዜ ሲገኝ ወይም ደግሞ በተለያዩ ትንታኖች ውስጥ የማካተት ባህሪ ይኖረዋል። በዛም መንገድም ነው የምንቀጥለው። እናንተ ትክክለኛ ቤተሰቦች ስለሆናችሁ ቤተሰብነታችሁ በዚህ መንገድ ወይም ደግሞ እንደዚሁ ታማኝ ሆኖ እንዲቀጥል አሳስባችኋለውኝ። እጅጉን አመሰግናችኋለውኝ። ቢኒያም ካሴ አብሪያቸው ቆይታ አድርጌ ያለው